ክበር፣ አላሁ አክበር አላሁ አክበር ነው የምለው። ያው በዚህ ሙመንት ላይ በጣም ማዝ ነው። ሰለምቴ ላልሆኑ ሙስሊሞች አይ ነው ኖ ፊሊንግ ጎን ኬታ አምጥታችሁ ፊል እንደምታደርጉት እንግዲህ ራሳችሁ ጉዳይ። እኛ ግን ያው ፊል እናደርገዋለንና እኔ እንጃ ማለት መስጊድ መስጊድ መግባት እሱንቶ ስጁድ ስትወርድ ያለው ስሜት ስጁድ በመውረድ ውስጥ ለአለማቱ ጌታ ለዛ ለአንድ አምላክ ኢንፍሮንት ማለት ነው ላይ ቀጥታ ለፊት፣ እኔ ላንተ ሰግድልሃለሁ፣ እኔ ላንተ አጎበድዳለሁ፣ እኔ በአንተ ላይ እመጀናለሁ፣ እኔ አንተን ብቻ ነው የምገዛህ፣ ሌላ ማንንም አልገዛም፣ እኔ አንተን ብቻ ነው የምይዘው፣ አንተ ላይ ብቻ ነው የምመካው ብለህ ይሄንን መርጠህ ይሄንን ፈቅደ ልክ ስትደፋ ወላሂ ክርስቲያን እኮ እያለን እንሰግድ ነበር። እኔ እሰግድ ነበረ፣ የስቅለት አካባቢ ህማማት ከገባ በኋላ ለሳምንታት ይሰገዳልና ትዝ ይለኛል። ትምህርት ተማሪ እያለን ምሳ ሰዓት ለሄደን ምናምን እንሰግዳለን። ስግደቱ እንዴት ነው ሲባል ቁጥር ነው። ጨዋት ሆኒ ትዝ የሚለኝ ለእኔ ማለት ነው። ያቺን ቁጥር ቆጥረን እንሰግዳለን። ግን በትክክለኛ መንገድ እኔ ወላሂ ለመጀመሪያ ጊዜ የሰገድኩት ስለምናለ ስግደት ምን እንደሆነ ገብቱ ለዚህ ለዓለማቱ ጌታ በቃ ጉንበስ ብለ ሰግደህለት ስትነሳ ያለው ስሜት ማለት ነው። እዛ ራሱ ጀማው መካከል ራሱ መገኘቱ ራሱ ሌላ ሌላ ስሜት ነው። እኔ ራሱ እንትን የለኝ እና ሰላት ሰላት መስገድ ሌላ ነገር ነው። እኔ እንዴት ልበልማ? በጣም ጉበዝ አይደለውም። ሰላት ላይ ግን የሆነ ችግር ሲያጋጥም ምናምን በቃ የትም አልሄድም ማለት ነው። ልክ በቃ ጊዜ ሰላቴን ልክ ሲሰግድ በሰገድኩበት በሆኑ ቅጽበቶች ነገሮቹ ተስተካክሎ ያቸዋል። በቃ ኢቨን ራሱ ሰላት ሰግደግ ስትነሳ እዛ መስገጀው ላይ የሆነ ነገርን አራክፈ ስትወርድ ይሰማል። በቅር ክፍ ብለ በቃ ንጽት ብለ ስትነሳ ይታያል ማለት ነው። እና እሱ ሌላ ነው። እና ያው ከዚህ በፊት እንደተናገር ነው እኛ ሙስሊም የሆንነው በነገራችን ላይ ሊመስላችሁ ይችላል። እንዲህ እንደምታዩት በቃ እንትን አሉት መረዙትና አሰለሙት እንደሚባሉ አይደለም። እንደገና እንደው በቃ ሴትም እኮ አፍቅሮ ነው እንደሚባለው አይደለም ወይ ደግሞ በቃ ሲፈላሰፍ በቃ እረፍ እየተባለ አልሰማም ብሎ ስርስራችሁ ሄዶ በቃ አሰለሙት እነዚህ የተረገሙት እንደተባለውም አይደለም። የመጀመሪያው በጣም ከባድ በጣም በጣም ስቃይ የሆነ ነገር አለ። እሱ ደግሞ ከክርስትና መውጣት ነው። ከልጅነታችን ጀምሮ ያደግንበት የለመድናቸው በጣም ብዙ ነገሮች አሉ። ያንን ያንን ህብረት ለቀን ስንወጣ ራሱ ብዙ የምናጠው ነገር አለ። ጓደኝነት፣ ቤተሰብ ብዙ ብዙ ነገር በጣም ብዙ ነገር የሚያሳምም ነገር አለው። ቀልድ አይደለም። ደግሞ ወደ እስልምና ደግሞ ለመግባት ተራሱ ያለው ውሳኔ ምን ያህል ከባድ እንደሆነ ልነግራቸው አልችልም። ውስጣችሁ ወስኖ ራሱ ማለት ውስጣችሁ ኮ ወስኖ ውስጣችሁ ሰልሟል፣ ግን ያችን ሻህዳ ለመያዝ ያለው ስቃይ ያለው ስቃይ ይሄ ቀን ልነግራችሁ አልችልም። እኔ ትዝ ይለኛል አዲስ ሻህዳ ለመያዝ የወሰነች ጊዜ ምን ያህል እንደተሰቃየች። አመጠን አመጠን ነው እኔ እንዴት እንዳማት። በቃ ተገድጄ ነው በቃ ይሄ ራሴ ራሴን አስገደደኝ ማለት በቃ ምክንያት አጣው ሻህዳ ላለመያዝ ማለት ነው። እና ይህን ሁላ ነገር ይህን ሁላ ርቀት ተጉዘን የመጣ ነው በቃ የዓለማቱን ጌታ እነ አብርሃም እነ ይስሐቅ እነ ስሜኤል እነ ያዕቁብ በብቸኝነት ሲያመልኩ ሲገዙት የነበረው ያ አምላክ የዓለማቱ ጌታ ሰማይን፣ ምድርን በሰማይ ውስጥ በምድር ውስጥ ያለውን ሁሉም ነገር የፈጠረ የሚያስተነባብር በፈጣሪነቱ ላይ ፍጡርነት የሌለበት በሐያልነቱ ላይ እሱን የሚያዘው ሌላ አለቃ የሌለበት በጠባቂነቱ ላይ እንቅልፍ የሌለበት እንዴ ደከመኛ እንዴ ልረፍም አይል በአንድነቱ ላይ ሁለትነትም ሶስትነት የሌለበት እሱ የሁሉም መጠጊያ መመኪያ የሆነ እሱ ሌላ የሚጠገው የሚመካ የሌለው ማለት ነው። ምሳሌ የሌለው እንዲህ ተብሎ የማይመሰለው የዓለማቱ ጌታ ያ አንድ ከጥንት የነበረ ወደፊትም የሚኖር ሁሉንም የፈጠረ አንድ አምላክ አለ። እሱ ደግሞ አላህ ይባላል። ከድሮ ጀምሮ ከጥንት ጀምሮ ነቢያቶች ሲገዙት ሲያመልኩት ነቢያቶች ሲገደሉለት ሲሞቱለት ስንት ርቀት ሲጓዙለት የነበረ የዚህ የዓለማቱ ጌታ ፍቅር ይዟቸው ስንት ዋጋ የከፈሉ ስንት ዋጋ ከፍሎ ለኛ ያቀበሉት እሱን የዓለማቱን ጌታ ለመገዛት ብቻ ነው የሰለሙ። በቃ ልንገዛው ልናመልከው፣ ሌላ ነገር አይደለም። መገዛት በቃ እሱን ልንታዘዘው ሁለተኛ አላህን የፈጠረን ከአላህንም ከዛ አላህን እንገዛለን ለአላህነ ከዛ ከሞትንም በኋላ ደግሞ ወደ አላህ ነው የምንመለሰው ከአላህ ለአላህ ወደ አላህ ነው። ለዚህ ብለን ሰልመናል። በመስለም ውስጥ ያለውን ሰላም እኔ እንግዲህ እዩና ሞክሩት ነው የምለው። ወላይ እንኳን ካፊሮች ወገኖቻችን ይቅርና በመስለም ውስጥ ያለውን ሰላም ሙስሊሞች እራሱ አያረጉትም። ያልሰለሙ ሰዎች ምን ያህል ማለት የብርሃንን ጥቅም የሚያውቀው በጨለማ ውስጥ የቆየ ብቻ። ያ ብርሃን ውስጥ የነበረማ የብርሃንን ጥቅም እኮ ያውቅ። ግን በምን አይነት ጨለማ ውስጥ እንደነበርን በምን አይነት እንትን አስቸጋሪ ነገር ውስጥ እንዳለን እኛ ስለምናውቅ ስለምናስታውስ ያው የብርሃኗን ጥቅም እናውቃታለን እና አልሀምድሊላሂ ሁላ ነገር አልፎ ዛሬ እዚህ ላይ ደርሰናል። አሁን ደግሞ ዋናው ትልቁ ነገር ላይ ነው። አሁን ይሄ እስካሁን የነገርኳችሁ ነገር ላይክ በጣም ቀላሉ ነገር ነው። ታዲያ ከባዱ ነገር ምንድነው ሲባል እኛ ሙስሊሞች ቀጠሮ አለን። ሁላችንም እዚህ ተሰበሰበን የሆነ ቦታ ተቀጣጥረናል። እዛ የቀጠሮ ቦታ ላይ ትልቅ ድግስ አለ፣ ትልቅ ድግስ እዛ ድግስ ላይ ለዘላለም የምንደሰትበት፣ ለዘላለም አምላካችን የምናመልክበት፣ የማንጨነቅበት፣ የማንጠበብበት፣ የማናዝንበት መጥፎ መጥፎ ነገሮች ጠቅላላ እስከ መጨረሻው ከህይወታችን የሚወገዱበት ትልቅ የድግስ ስፍራ አለ። እሱ ደግሞ ጀነት ይባላል። ከዛ አምላካችን አለ ወደ ጀነት መምጣት ትፈልጋላችሁ ያለ፣ እዚህ ድግስ ላይ መታደም ትፈልጋላችሁ ያለ። አሁን ሁሉ ስለዚህ እሱ ምን አለ፣ አንድ መንገድ አለ ወደዛ ጀነት የሚወስድ እሱም ደግሞ ላኢላ ላላ የሚባል ቀጥተኛ መንገድ አለ። እሱም መንገድ ቀጥ ብላችሁ አንበሳ ቢሆን እባብ ቢያጋጥማችሁ፣ ከዚህ መንገድ ሊያደናቅፋችሁ ቢሞክር ማንም ነገር ቢገጠም ቢገጥማችሁ፣ በዚህ መንገድ ላይ ጸንታችሁ እስከዛች እስከ ድግሷ ቦታ ድረስ ጸንታችሁ ሂዱ፣ ጸንታችሁ ሂዱ። ስለዚህ ጽናት በጣም ትልቁ ነገር ነው። ጽናት ማለት ነው እዚህ ቀጥተኛውን መንገድ ላይ መጽናት ትልቁ ነገር ነው። ስለዚህ እኛ ለምን እንሰበሰባለን? እኔ መሐመድ ወንድሜን ቢላልን፣ አዲስን፣ ዛህራን፣ ሀሰኖን፣ ኡስታዝን፣ ዊልዳንን ሁላችሁንም እዛ እኮ እየሄድን ነው። አይዟችሁ፣ በርቱ እኮ ጎብዙ፣ እንደርሳለን እያልኩ ወንድም እህቶችን እንዲጸኑ እኔ ብርታት ሆናችኋለሁ እነሱም ለእኔ ብርታት ይሆኑኛል ሁል ጊዜ። ጽሑፋችንን ከተኛን ከጨረስን በኋላ ስራችንን ከሰራን ከጨረስን በኋላ ይሄ ወጣታችንን ከጨረስን በኋላ እ ወደ ቀጠሮ ቦታ የሄዳችሁን ወይ በመንገዱ ላይ ናችሁ አረማመዳችሁ እዚህ እንደዛው ነው ብለን እንተዋወሳለን። ኢንሻአላህ እንደ አላህ ፍቃድ ሁላችንም እንዲህ እንደተሰበሰብ ነው አላህ በጀነት ይሰብስበን ሁላችንንም ማለት ነው። ሁላችንንም ጽናት ይስጥ ሁላችንንም ማለት ነው እና ምንድን ነው በመስለም ውስጥ ማንም ሰው የሌለበት አንድ ሀሳብ አለ። እኔ በመስለሚ እስልምናን አልሞላውም ወይ ከቁጥር አልጨመርኩትም። እስልምና የቁጥር ችግር የለበትም። ማንም ሰው ደግሞ ቢከፍርም ከእስልምና ቢወጣ እስልምና ላይ ያጎለም። እስልምና የቁጥር ችግር የለበትም። የሰለም ነው ለራሳችን ሙስሊምም ካዱን ከከፈርን ደግሞ ለራሳችን ነው። ስለዚህ አላህ ሁላችንንም ጽናቱን ይስጠን። አይ ቲንክ ጉድ ሄዲያ ትንሽ ፊላርግ ያሉ ብዬ አስባለሁ። ሀሳብ ያላችሁ ሰዎች ቀጥሉና ይሻላ። ባንቆይ ደስ ይለኛል። በቃ ሀሳባችንን አውርተን ሌላ ቀን በሰፊው እንመለሳለን። ይሻላል።